ውድናም የተከበራችሁ የቢቢኤን አድማጮች አሁን የምናልፈው ሰፋ ያለ ዘገባም ወደ ያዝንበት የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች የችሎት ውሎ ነው። ጀግናው የህዝበ ሙስሊሙ መሪ ኡስታዝ ያሲን ኑሩ አስደናቂ የሆነ ሙያዊ ማብራሪያ የታከለበት ልዩ የመከላከያ ምስክርነቱን በዛሬው ዕለት ሰጥቷል። ህዝበ ሙስሊሙ በፊርማው አረጋግጦ ወደ መንግስት የላካቸው ድንቆቹ የሰላም አምባሳደር የሆኑት የሙስሊሙ መፍትሄ አፈላላቂ ኮሚቴዎች የመከላከያ ምስክርነታቸውን እያስደመጡ ሲሆን በዛሬውም እለት ኡስታዝ ያሲን ኑሩ አስደናቂ ምስክርነቱን ሰጥቷል። የህዝበ ሙስሊሙ መፍትሄ አፈላላቂ ኮሚቴዎች በካንጋሮ ፍርድ ቤት ምስክርነታቸውን እያሰጡ ሲሆን በዛሬው እለት የችሎቱ ቀዳሚ ምስክር የነበረው የሚሊዮን ኢትዮጵያውያን ሙስሊሞች ወኪል የሆነው ተወዳጁ ዳዒ ኡስታዝ ያሲን ኑሩ ነበረም። ኡስታዝ ያሲኑሩ በጭብጥ ዘጠኝ ላይ ምን መሰከረም? የችሎቱ ታዳሚ እንዲህ ሲል ያብራራ። የዛሬ ችሎት የመጀመሪያው ምስክር የነበረው ወይም ደግሞ ምስክር ሳይሆን ሙያዊ ማብራሪያ ሲሰጥ የነበረው ጀግና ኡስታዛችን ኡስታዝ ያሲኑሩ ነበር። ኡስታዝ ያሲኑሩ የመሰከረው በጭብጥ ዘጠኝ ላይ ነው። ጭብጥ ዘጠኝ አቃቢ ህግ በኡስታዝ ካሚል ሸምሱና እንዲሁም በኡስታዝ አህመድ ሙስጠፋ ላይ ያቀረበው ክስ አለ ወይም አንድ ካሴት አለ። ያ ካሴት ሁለት ሺ ላይ በኢትዮጵያ አቆጣጠር ሁለት ሺ ላይ ውጭ ሀገር ተምረው የመጡትን ትምህርት በሌላው ማህበረሰብ አስርጾ አገሪቷ ውስጥ እስላማዊ መንግስት ለመመስረት ከአረቡ ዓለም ሪቮሉሽን ጋር በማያያዝ ኢትዮጵያ እስላማዊ መንግስት የመመስረት ዓላማ ነበራቸው ሲል ነው አቃቤ ህግ በኩሲ ያቀረበው። ምስክሩም ይህን ሁኔታ ነው ምስክሩም ይህን ሁኔታ ነው ያብራራው፣ ኡስታዝ ያሲን ኑሩ ማለት ነው። ምንድን ነው ያለው? ካሴቱን ነው ያየሁት፣ ስብሰባ ላይ አልተሳተፈም። ካሴቱን ያየሁት የነበረው የራሱን እስላማዊ ስራዎችን ይሰራ ስለነበረ ከኡስታዝ ከወንድም ሀሰን አሊ ጋር ግንኙነት ነበረ። እሱ ደግሞ ኦዲዮ ቪዥዋል ህትመቶችን ለገበያ የሚያቀርብ ነው። ኤዲት ያደርጋል፣ ኢስላማዊ ስራዎችን ይተረጉማል፣ ከውጭ ሀገር የሚመጡትን ማለት ነው። ስለዚህ በዛ መልኩ ከኔ ጋር የስራ ግንኙነት ነበረ እና ወደ ቤቱ አምርቼ፣ ቢሮ አምርቼ ነበረ። ቢሮ ባመራሁበት ሳለ ይህን ካሴት ከፍቶት ነበር። የኔ ስራ ኤዲት እያደረግን አንዳንዴ አየው ነበረ። ያን ካሴት ያን ካሴት ባየሁበት ሰዓት ላይ ቀደም ሲል አቃቤ የከሰሰው ወይም አቃቤ በክሱ ባቀረበ አይነት መልኩ አይደለም ሲያደርገው የነበረው። የውጭ ሀገር ዜጋ የሆኑትን ጃሲም የተባሉ እስላማዊ ምሁር ጠቅሶ እኒ ሰው ብዙ መጽሐፎችን ጽፏል፣ ብዙ ማለት እስላማዊም ሆነው ነገር ግን ይዘታቸው ለሁሉም ማህበረሰብ የሚያገለግል መጽሐፍ ነው የጻፉትና ያሲን ኑሩም ይህንን ነው ያብራራው። ጃሲም ከጻፈው መጽሐፍ ላይ ብለው ሁለት መጽሐፎችን በእለቱ ፕሮግራም ሲዳስሱ እንደነበረ ነገር ግን ፕሮግራሙን አይቼዋለሁ። በካሴት ሲናገር ነበር። ሁለቱ ናቸው ግን ኦዲየንስም እንደነበራቸው ያስታውቅ ነበረ። ግን ሙስሊሞች ሆን አይሆኑ እርግጠኛ አይደለሁም። ግን ሙስሊሞች የሚሆኑበት ማመላከቻ የሆኑ ነገሮች ነበሩ። የሚጠቀሙት ቃል አብዛኛው እስላማዊ የሆነ ነገር የቁርአን አያዎችን ነበር በማብዛት የሚናገሩትና ኦዲየንሶቹ ሙስሊሞች ሊሆኑ እንደሚችሉ እገምታለሁ የሚል ነው የሰጠው። እና በሁለት ርዕሶች ላይ ነበረ ውይይት ሲያደርገ የነበሩት ወይም ደግሞ ሁለት ርዕሶች ነበር አንስቶ ሲያወሩ የነበሩት። አንደኛው ከመባነን መንቃት የሚለውም በኡስታዝ አህመድ ሙስጣፋ አማካኝነት ሲብራራ የነበረ ጉዳይ ነበር። ኡስታዝ አህመድ ሙስጣፋ ከመባነን መንቃት ብሎ ሲመስል የነበረው ከእንቅልፉ እንደ ነቃሱ አይነት ነው። ከእንቅልፉ የነቃሱ የሚኖሩ እንቅስቃሴ ምን አይነት እንቅስቃሴ ነው? ያ እንቅስቃሴ ነው የሚችለው፣ አንደኛ ተነስቶ ከሆነ ነገር ሊጋጭ ይችላል። ይህ ደግሞ የሚመሰለው እውቀት በሌለው ሰው ነው። መንቃት ሲባል ደግሞ የነቃ ሰው ደግሞ ሊኖሩ አይነት የሚችለው ባህሪ የሚኖረው፣ ያ ደግሞ እውቀት ያለ ሰው ነው። ያው ኢስላም በእውቀት ከመገንባቱ አኳያ እውቀት ሊኖረን ይገባል። ሁሉ ነገራችን በእውቀት ያማ ሁሉ ነገራችን ሁሉ እንቅስቃሴችን እውቀት ነው የተመርኮዘ፣ በእውቀት ላይ ያማከል ሊሆን ይገባል የሚለውን ጠቅላላ ያለ ንግግር ለመናገር የፈለገበት ርዕስ አንስቶ ነበር ሲናገር የነበረው። ካለ ሰዓት አኳያ አጠር ያለ አርባ ብር ቀጣዩ የነበረው ደግሞ ያው በዚህ እንትን ላይ መቻቻልን እና እንዲሁም ሰላማዊነትን የዳሰሰበት ሁኔታ ነበር። በዚህ ሁኔታ ላይ ቀጣዩ ደግሞ የህዳሴ ሚን ነው ህዳሴው ደግሞ እየቀረበ የነበረው በካሚ ሸምሱ ነበር። የህዳሴው ህግ የሚለው በአጠቃላይ ዩኒቨርስቲ በራሱ ህግ አለው ይቻለም ህግ አላት እና ሁሉ ነገር በህግ የሚንቀሳቀስ ነው ከህግ አኳያ ሊኖረን የሚገባን ነገር ምንድን ነው የሚለውን ነገር ከአሜሸምሱ ሲያነሳ የነበረው በዚህ ውስጥ መቻቻልን፣ አብሮነትን የሰበከበትና በአጠቃላይ ሁሉ ነገር በህግ ሆኖ መሄድ እንዳለበት ነበር ሲገልጽ የነበረው። እንዲሁም በዚህ ላይ እውቀትን የተመለከተ በርካታ ማብራሪያዎችን ሰጥተዋል። ኡስታዝ ያሲን ኑሩ እንደገለጸው ማለት ነው። ሁለቱም ተመሳሳይ ማለት ያው ከማመነ መንቃት የሚለው ህዳሴ የሚለው ሁለቱም በተለያዩ መጽሐፎች ሲዳሰሱ እንጂ ተያያዥነት የነበራቸው ጉዳይ ስለነበሩ በአጠቃላይ ሁለቱም ሲያነሳቸው የነበሩ ነገሮች ተያያዥ እንደሆነና ኢስላም በአጠቃላይ የተገነባው በእውቀት ላይ ተመርኮዞ እንደሆነ ሁሉም ከሙስሊሙ ማህበረሰብ ውጭ ያለ ኢስላም ሆነ ሁሉም እውቀት ሊኖረው እንደሚገባና ዝም ብሎ በጭፍንተኝነት መጓዝ እንደሌለበት ምክንያቱም ለፍትሐዊነት አንደኛ እዚህ ጋር በትልቁ ካሚሽን ሲያስቀምጠ የነበረው የህዳሴ ህግ ብሎ ያስቀምጠ የነበረው ምን ነበር? ፍትሐዊነት፣ በፍትህ መምራት። ይሄ ደግሞ ኢስላም ካስቀመጣቸው መርሆች አንደኛው እንደሆነ ለምሳሌ ሱረቱል አስርን በመጥቀስ ሱረቱል አስር ላይ ወለስሜን ሳለ ሂስን የሚለውን ከፈሰረ በኋላ እዚህ ጋር ያስቀመጣቸው አራት ነጥቦች አሉ። ከነዛ አራት ነጥቦች አንዱ ምንድን ነው? ባህቅ ነገር ላይ አደራ መባባል። ያም ደግሞ አንደኛው ፍትሐዊነት ነው የሚለውን ነገር ነበር ያስቀምጠውና ይህ ለኢስላሞችን ብቻ ሳይሆን ሌላው ማህበረሰብ የሚያገለግል ስለሆነ የሚል ነበር ማብራሪያ ላይ አክሎ የሰጠው። በአጠቃላይ ኡስታዝ ያሲን ኑሩ ዛሬ በሰጠው መከላከያ ምስክርነት መከላከያ ምስክርነት የሰጠው አብረወት በአሁኑ ሰዓት ላይ በግፍ ታስሮ ለሚገኙት ወንድሞቹ ቢሆንም የመከላከያ ምስክርነት ሊባል የሚችል አልነበረም። እሱ የገለጹን አር ለምን የገለጽኩት በአጠቃላይ ዘርዘር አድርጎ ከመጀመሪያ እስከ መጨረሻ የነበረውን ነገርና በርካታ መጽሐፎችን ለማጣቀት የእነሱ የተናገሩት ነገር ምን ያህል እውነታ እንደነበረና ምንም አይነት ከሌላ ነገር የሚያጋጭ ወይም ደግሞ ቀደም ሲል አቃቤ ካቀረበው የሀሰት ክስ ጋር ክስ ጋር ምንም አይነት ግንኙነት እንደሌለው ለፍርድ ቤቱ በዝርዝር ያስረዳበትና እጅግ በጣም ማራኪ የነበረ የችሎቱን ታዳሚ ያስደሰተ በቃላት ሊገለጽ የማይችል በእርግጥም የህዝብ ሙስሊም መፍትሄ አፈላላጊ ኮሚቴ አባልና የኢትዮጵያ ህዝብ ሙስሊም መሪ የሆነበትን ተጨባጭ ሁኔታ ያሳየ በዚህ ችሎት ላይ ያየነው መከላከያ ምስክርነቱ ወይም ደግሞ የእሱ ማብራራ ሳይሆን ህዝበ ሙስሊሙ ምን አይነት ጠንካራ መሪ፣ አዋቂ መሪ እንዳለው በተጨባጭ ያየበት ነው። የችሎቱ ሁለተኛ ምስክር የነበረው እስማኤል ከድር ሲሆን በዋነኛነት ለቀድሞ የሙስሊሞች ጉዳይና የቢቢኤን ጋዜጠኛ ለሆነው የሱፍ ጌታቸው የመከላከያ ምስክርነቱን ሰጥቷል። ምስክሩ ያስረዳው መጋቢት ስምንት ሁለት ሺ አራት የአዲስ አበባ መጅሊስ ጠርቶት የነበረውን የመስጂድ ኢማሞችንና ሙአዚኖች ስልጠና ሊዘግል የሚሄዱንና በወቅቱ የመጅልስ ጽፈት ቤት ጠበቃ የነበረው ግለሰብ አትገባም አንተ ወሃቢያ ነክ ደግሞ እንዳትገባ ስልጠናውንም እንዳትከታተል ትእዛዝ ተሰጥቶኛል ብሎ እንደመለሰውና በዚህም መሰረት ሊገባ ሲከለክለው ጋዜጠኛ የሱፍ ጌታቸው ጋዜጠኛ መሆኑን ገልጾ በወቅቱ አካባቢው ላይ ለነበሩት የአዲስ አበባ ፖሊሶችና ለግቢው ጥበቃ በትህትና ሲጠይቃቸው እንደነበረም ለፍርድ ቤቱ አስረድቷል። ጥበቃው ምላሹ ምን ነበረ? አንተ ከላይ የተሰጠኝ ትዕዛዝ ነው ገብተህ ሁኔታውን መካተል የመዘገብ በጊዜ ደግሞ የአዲስ አበባ ከተማ ፖሊሶች ነበሩ፣ ሁለት ማለት ነው። እነዚያ ፖሊሶች ለምንድን ነው ገብቶ መዘገብ ማይችለው በሚሉበት ሰዓት እናንተ አታውቀውም፣ ይህ ሰው ወሃብያ ነው፣ ወሃብዮች ደግሞ ይህንን ነገር እንዲታደሙት አይፈለግም ማለት፣ በግልጽ የሱፍ ጌታቸውን የተሳደበት ሁኔታ ነበር። የሱፍ ጌታቸውም እኔ እሱ የሚለኝ አይነት ሰው አይደለሁም ብሎ ጋዜጠኛ መሆኑን የሚያሳይ መታወቂያ ካርድ አውጦ ለጊዜው እዛ አካባቢ ለነበሩ ፖሊሶች እና ለዛ ለነበረው ጥበቃ ማሳየቱን ምስክር የገለጸው ቢሆንም ጋዜጠኛ ብትሆንም አገባም እንዳትገባ ትዕዛዙ ከላይ መጣ እንጂ ከኔ አይደለም ሲጀምር ቢሆንም ደግሞ አንተ ወሃቢያነህ የሚል ምላሽ ነበር ከጠበቃው የተሰጠው። በሁኔታውም ደግሞ የሱፍ ጌታቸው ሌሎች ነገሮች ውስጥ ከመግባት በትህትና ሰውየውን ሲለምነው እንደነበር እና በጊዜው እዛ አካባቢ ከነበሩ ፖሊሶችም ሲነጋገርና ሲወያይ እንደነበረ መጨረሻም ሳይሳካለት ሲቀር ስላልተሳካለኝ አንደኛ መግባት የማልችል ከሆነ አልገባም የምትለኝን ሰው አምጣልኝና፣ እሱ ሰውዬ ለምን አልገባም እንዳለኝ ይንገርኝ። እሱ ራሱ ለእኔ በቂ ነው፣ ለሚዲያ ይበቃኛል። ምክንያቱም ልዘግብ ሄጄ አላገኘሁም የሚለውን ይህንም ሪፖርት ማድረግ እችላለሁ፣ የሚል ከየሱፍ ጌታቸው ተነስቶ ነበር። ነገር ግን ያንንም ማድረግ አልቻለም። ጋዜጠኛ የሱፍ ጌታቸው ወደ መጅሊስ ቢሮ ሄዶ ለመዘገብ በጠየቀበት ጊዜ ከዘበኞቹ ጋራ የነበረው ጭቅጭቅ ምን ይመስል ነበርም? የሱፍ በምን መልኩ መብቱን ጠየቀ? የሱፍ የቢቢኤን ጋዜጠኛ ነበርና ወደ መጅሊስ ሲያቀና ያጋጠመውን ቀርጾት ነበረ። ባለቤቱ ፈትያ ዜናውን አንብበው በእለቱ በቦታ የነበረው እነሆ ከቢቤን ለማህደር ወጥቷል፣ ወደ ጆሮአችሁ ይደርሳል። በዘጠነኛው የመጅልስ መደበኛ ጉባኤ ላይ ለመዘገብ በፌዴራል መጅልስ ቅጥር ግቢ ለመጅልሱ ቅርበት ያላቸው ሙስሊም ተኮር ጋዜጠኞች ብቻ እንዲገኙ መፈለጉ ይህ ጋዜጠኞችን የመከፋፈል አደገኛ አካሄድ ነው ሲሉ ገለጹ። ይህ ህዝብ ሙስሊሙን መረጃ የማግኘት መብቱን መጣስ፣ በተቋሙ ውስጥ ምን እየተከናወነ እንደሆነ የማወቅ መብቱን የማፈን አምባገነናዊ አካሄድ በዘላቂ የመጅልስ ለውጥ ውስጥ ሊታሰብበት ይገባል ብለዋል። ታዛቢዎቹ በዘጠነኛው የመጅሊስ ጉባኤ ላይ ጋዜጠኛው እንዳይገኝ የተደረገበት ሁኔታ ይህን ይመስል ነበር እና ከተገበዙ የሙስሊሞች አጀንዳ የሙስሊሞች ጉዳይ የሙስሊሞች ከሱሌላ ነው። አይ ይሄን ጆጂካል ነገር አስረዳኝ እኮ መብት ራይት ነው። ያልኩኛም እኔ ያልፈለግንም እኮ ነው። ይሄ የሙስሊም ስብሰባ ነው። መዘገብ የምትችሉትን መዘገብ ትችላላችሁ። እዚሁ ገብታችሁ ግን አልፈቀድንም ነው እያልን ያለነው። እንደ አዘጋጅ ኮሚቴ ሰብሳቢ ነው፣ ጉዳይ አዘጋጅ ነኝ። ለማን አጀንዳ ለእኛ ካልተሰጠ ለማን ነው የሚሰጠው? እኛ ራሳችን እሰጣችኋለን እኮ ልንዘግቡ ስንፈልግ እንሰጣቸዋለን እኛ መዘገብ የምትፈልጉልን ነገር ካለ እንሰጣቸዋለን ነው እናንተ በምትፈልጉትማ መሆን የለበትም እኮ ይሄ ለማን ነው መሰለህ ይሄ እንደዚህ የምትፈልጉት ነገር ለህዝብ ግንኙነት ክፍል ነው እኔ ጋዜጠኛ ነኝ የህዝብ ግንኙነት ስራ እየሰራው ያለሁት አንተ አሁን የምትፈልገው ነገር ነው ገና ነው የመጅሊሱ ስራ አስፈጻሚ የጋዜጠኛውን መታወቂያና ጋዜጠኛውን ለጸጥታ ደህንነት ክፍል አስረከበ። እንዴት? ስለዚህ የሙስሊሙን ጉዳይ ሁሉ የትኛውን ቦታ ሄዶ የሙስሊም አጀንዳ ያለበት ቦታ ሁሉ ሄዶ የመዘገብ መብት አለኝ፣ መረጃ የማግኘት ራይት አለኝ። አንድ ቤት ሲገባ ተንኳክቶ ይገባል። ሲፈተልህ ጥያቄ መጠየቅ ትችላል። ለመጀመሪያ አይደለም እንዴ አደለህም አንተ ኢትዮጵያ ቴሌቪዥን ዩኒቨርስቲ ጠይቀናቸው አሉ። እናንተ እነማን ናችሁ ነው ያላቸው። ምንም ያኔ ፈቃዱ ስታዲየም ትገባለ። ፈቃዱ ካላገኘ ሁለት ምርጫዎች አሉ ማለት ነው አይደል? እሺ፣ ተግባባል። ስለዚህ ያለ ምን አልተደረገ በሀሳብህ በመሰረታዊ ሀሳቡ ላይ ምግባባባቸው ወይ ማልግባባባቸው አሉ። ጋዜጠኛ በሁለት አይነት መንገድ ይሰራል። አንደኛ ጥቆማ አድርሶ ይሰራል፣ ሁለተኛ አነፍንፎ ይሰራል። ጥቆማ አልደረሰኝም፣ አነፍንፎ የደረስኩበት ሁለተኛ። ከቴሌቪዥንና እኔ በጣም ልዩነት ሴፓ። ቴሌቪዥን የመንግስት ሚዲያ ነው። እኔ የሙስሊሞችን ጉዳይ ብቻ ይሰራል። ዳንስ ፌስ ይጀምራል፣ አልችልም ምረቃ ሊሰራ ሄጃ አልችልም። የማስ የሙስሊሞችን ጉዳይ ብቻ ነው፣ ታርጌት ኦሪንሴ ሙስሊም ነው ማለት ነው። ስለዚህ ይሄ ራይቴ ነው ማለት ነው። በዚህ ራይት ላይ መረጃ የማግኘት መብቱ የለህም። ይሄ ጉባኤ ስብሰባ ነው አይቻልም ከተባለ ወይም በቃ ጥሩ እኮ የሚመለከተው አካል አይጠየቅም። አሁን የምንግባባበት ነገር አለ ብለኛል አ ዝም ብላ አትገባማ። የሚመለከተው አካል ትጠይቃለህ። አሁን ፊአራ በደብዳቤ ጉባኤቹ ላይ እንድንገኝ እንዲፈቀድልን የሚል ነገር ይጠይቃል አይደለም እንዴ ይሄ ያንስ ቢያንስ ነው ምን አዎ እሱ ቶ አልተደረገ አልተደረገ ባላደረጋችሁ እኛ አናደርግም ቶ ላናደርግም እንችላለን እንት ኦኬ ራስ ደግሞ መጣሃል አንተ ራስህ አዎ ኦኬ ተበጣ ደግሞ የሚመለከተው ህዝብ ግንኙነት አለ አይደል ይሄን እሱም የተቋሙ አዎ እሱም መጠየቅ ነው አይደል ሲተባበረ ሰዩ ለምን እሱ ነው ኖቲፋይ የሚያደርጋቸው መግባት የሚችሉ መግባት የማይችሉ ብሎ ኖቲፋይ አርጓል ግን ለምንድን ነው ይሄ አሁን ስታስበው የሙስሊም ጋዜጠኛ የሙስሊም ታርጌት ያደረገ የማይሰራበት፣ በራፍ ላይ መጠበቅ የእናንተ ፋንታ ነው። ገባኝ። የሚፈተሸኝ አጣሁኝ፣ ቀጥ ገባ። በቃ ስብሰባ ነው። ያው የጠበቃው ችግር ነው። በቃ ይሄ የኔ ችግር አይደለም እኮ የጠበቃው ችግር ነው።

በርግጥም ቀደም ሲል እንደሰማችሁት ጀግናው የሱፍ ጋዜጠኛ በስነ ስርዓቱ የመዘገብ መብቱ እንዲከበርለት ጠይቀዋል። ይኸው ነው አንዱ ክሶ። በርግጥም ዛሬ ይኸው እውነት በፍርድ ቤት ተመስክሯል። ታሪክ እውነት ተነግሯል። በተጨማሪም ምስክሩ የጋዜጠኛ የሱፍ ጌታቸውን አያያዝና የቤት ብርበራን በተመለከተ ያብራራ ሲሆን አያያዙ የግፍና የቤት ብርበራውም ብርበራ ሳይሆን ዘረፋ ይመስል እንደነበረ ገልጿል። ሌላ ደግሞ ብርበራን በተመለከተ ብርበራ ሳይሆን የሚመስለው ምስክሩ በገለጸው ዘረፋ ይመስል እንደነበረ ነው። በቃ እያመነቃቀሩ አንደኛ ነገር በጫና ነበረ። እሲ በረብረ የነበረው ቤቱና በነዛ ሁኔታ ነው። በርብረው ይዘው እሱ ቤቱን የበረበሩት እሱ አቆሳቅሎ ነው ወስደው ያሰሩት። ምስክሩ የታሰረበት ሁኔታና ምስክሩ በመሰከረባቸው ሁለት የሱፍ ጌታቸውን በተመለከቱ በተነሱ ጉዳዮች ላይ አስደናቂ የመከላከያ ምስክርነቱን ሰጥቷል። ምስክሩ የሱፍ ጌታቸውን አያያዝ ያዝ በተመለከተ ሲመሰክርም በስሜት ሆኖ ሲያለቅስ እንደነበርም በችሎቱ ላይ ለማየት ተችሏል። የሱፍ ጌታቸው ቀደም ሲል ከነበረበት ሁኔታ ታስሮ ባገኘው ጊዜ ነበር ሲገልጽ አልቅሶ ችሎቱን የሚረበሽበት ሁኔታ ነበረ። ይዛ ነው ምስክር ወንድማችን ማለት ነው። ስለዚህ የሱፍ ጌታቸውን በተመለከተ ጠቅላላ አርጎ በእንደዚህ አይነት ሁኔታ አብራቶ ለፍርድ ቤቱ የመከላከያ የችሎቱ ሶስተኛ ምስክር ሁነው የቀረቡት ሸክ ኑረዲን መለሰ ሲሆኑ ሰኔ ሀያ በላፍቶ ክፍለ ከተማ ስላለው ላፍቶ መስጅድ ስለነበረው የምረቃ ፕሮግራም አስመልክቶ ለሁለቱ ጀግኖች ለሰላም አምባሳደሮች ለኡስታዝ ሰይድ አሊና ለሼክ ባህሩ መር የመከላከያ ምስክርነታቸውን ሰጥተዋል። በዕለቱም በነበረው ፕሮግራም ላይ ሁለቱም የሰላም አምባሳደሮች አለመገኘታቸውን ለፍርድ ቤቱ በማስረጃ በማስደገፍ አስረድተዋል። ሸኑረዲን መለስ ምንድን ያሉት የመሰከሩት በሰኔ 29 በላፍቶ ክፍለ ከተማ የሚገኘው ላፍቶ መስጂድ ላይ ነበረው የተደቃና አንድ ነው ፕሮግራም፣ የምረቃ ፕሮግራም አስመልክቶ ኡስታዝ የቀራው ሰላም መስጂድ ምክትል ኢማም የሆነው ቃሪ ኡስታዝ ሰኢድ አሊ እና እንዲሁም ሸባሃር ኡመር እዛ ቦታ ላይ ተገኝተው ህዝብን ለአመጽ አነሳስተዋል የሚል ነው የአቃቢ ህግ ሐሰት ክስ የሚያመለክተው። እና ያንንም በተመለከተ እነዚህ ሁለት የሰላም አምባሳደሮቻችን በፍጹም እዛ ቦታ ላይ አለመገኘታቸው ነው ምስክሩ የመሰከሩት። በዛሬ ዕለት በነበረው የመከላከያ ምስክርነት የማስደመጥ ሂደት የመጨረሻ ምስክር የነበረው ወጣት አንዋር አብደላ ሲሆን እሱም ከሼህ ኑረዲን ጋራ በተመሳሳይ ጉዳይ ማለትም ለአፍቶ መስጅድ ስለነበረው ፕሮግራም ይዘትና ኡስታዝ ሰይዳቢ እና ሸባሩመር በዚሁ በምርቃን ስነስርዓት ላይ አለመገኘታቸውን ለፍርድ ቤቱ አብራርተዋል። በአጠቃላይ በዛሬ ለት የኡስታዝ ያሲን ኑሩን ማብራሪያ ጨምሮ ሌሎቹም ሶስት ምስክሮች አስገራሚ የመከላከያ ምስክርነታቸውን ሲሰጡ ለማየት ተችሏል። ሙስሊሙ ማህበረሰብ ከመቼውም ጊዜ በላይ ለእነዚህ ለመፍትሄ አፈላላጊ ኮሚቴዎቹ ያለውን አጋርነት በፍርድ ቤት በመገኘት የማስመስከሩን እንዲሁም የእነሱ ወኪል መሆናቸውን የመግለጹን ሂደት አጠናክሮ መቀጠል እንዳለበትም ተገልጿል። የስርቤቱ የእስር ቤቱ ብረት በወኔ ሰበሩ አንድነት ጽናትን በውማው ላይ ዘሩ ትግሉ መፋፋሙን ለኛ በሰሩ የሰላሙን መልእክት ከእስር ቤት ዘመሩ።